አሰላሙ አለይኩም ወረህመቱላህ ወበረካቱ ውድ ቤተሰቦቼ እንደምን አላችሁልኝ? እኔ ደህና ነኝ አለሁላችሁ። አሁንም በድጋሜ ወደ እናንተ መጥቻ አለሁኝ። አሁንም ድጋሜ መርሳ ነው የታዘዝኩት የአንድ ትእህቴ ትእዛዝ ነው ማለት ነው። አሁን ደግሞ ይዤ የመጣሁት የመፍረሻ ልብሶች ብቻ ነው ወደ እናንተ ይዤ የመጣሁት ማለት ነው። እና ውድ ተመልካቾቼ የመፍረሻ ልብሶች ስታዙ በጎማ የፍራሹ ልብስ በጎማ፣ በዚፕ እና በማሰሪያ ነው የሚሰራው ማለት ነው እና በዚፕ የሚሰራው ብዙ እድሜ የለውም። ቶሎ የመበላሸት ባህሪ ያለው ማለት ነው። ቶሎ ይበላሽና በቃ ያው ኪሳራ ውስጥ ስለማያስገባችሁ በጎማና በማሰሪያ ቢሆን ያው የተሻለ ምርጫ ይሆናል ብዬ አስባለሁ። አሁን ያለውን የመፍረሻ ልብሶች ዝርዝር ዋጋ አንድ አንድ ለእናንተ እነግራችኋለሁ ማለት ነው። እና ውድ ተመልካቾች ያው ትራሶቹ እና ፍራሹ ምናምን እቤቷ ስላላት ያ ቤቢ ትራሱ ልብሱ ብቻ ነው ለእናንተ ለማሳየት ነው እንደዚህ ያው አድርጌ ወደ እናንተ ያመጣሁት። አይታችሁ ያው ምን ያክል ውበት እንዳለው እንድትረዱት ማለት ነው እንጂ እሷ ያዘዘችን ልብስ ልብሱን ብቻ ነው ሁሉም ቤቷ ስላላት ልብሱን ልብሱን ብቻ አዛናለች ማለት ነው። እና አሁን ማሳያችሁ አስራ ዘጠኝ ሺ ዘጠኝ መቶ ሀምሳ ብር የፈጀውን የመፍረሻ ልብሶችና ምንጣፍ ነው አሁን ማሳያችሁ ማለት ነው። የቤቢ ትራስ ልብስ አራት ተካያ ልብስ አራት የ አስራ ሁለት ትራስ ልብስና የሶስት የፈራሽ ልብስ ነው ያዘዘችን ማለት ነው። አጠቃላይ የፈጀው አስራ ዘጠኝ ሺህ ዘጠኝ መቶ ሀምሳ ብር ነው የፈጀው እያንዳንዱ ዝርዝር ዋጋውን አሁንም ነግራችሁ ይሆናል ማለት ነው። የተካያው ልብስ ያው ይሄን ይመስላል። ተካያው ቤታችሁ ሆኖ ልብሱን ማሰራትም ትችላላችሁ፣ ያው ወስዳችሁ ለማልበስ ማለት ነው። ዲዛይኑ ያው ይሄን ይመስላል፣ ማለት ነው በበለጠ ደግሞ የሚያምረው ወስደን ያው ተካ ያው ጋር ተለብሶ ሲታይ ነው ውበት የሚኖረው እንጂ አሁን እንደዚሁ ዝም ብሎ በማየት ብቻ ያን ያክል ውበቱ ላይ ታያችሁ ይችላል። ግን በጣም ነው የሚያምረው ለተለብሶ ስታዩት ማለት ነው። ያው እንደምታዩት ያው አራት የተካ ያ ልብስ ነው ያዘበች ነው እና ወደ ተመልካቾቻችን፣ ያው ይሄ ምንጣፍ እንደምትመለከቱት ከፍራሹ ጋር ማቻ አድርጎ እንደዚህ አንጣጥፉ ያው በጣም ነው የሚያምረው ሁለት በአራት ነው፣ በጣም ትልቁ ምንጣፍ ነው ማለት ነው። ከዛም ጋር ከዚህም ጋር ያ አጥፈኑ ነው እንጂ በጣም ትልቅ ምንጣፍ ነው። ዋጋው 7500 ብር ነው። እንደምትመለከቱት ያው በጣም ነው የሚያምረው። ከፍራሽ ልብሱም ጋር በጣም ማች አድርጓል። በጣም ቆንጆ ሆኗል። እናንተም ስትገዙ ከፍራሽ ልብሳችሁ ጋር ማች የሚሆን አድርጋችሁ ግዙ። እንደምትመለከቱት በጣም አምሯል ማለት ነው። የሚቀንሱ አሉ፣ ሁለት በሶስት ሁለት በሁለት፣ ያው በጣም ወረድ ወረድ አለ ማለት ነው። ያው እነዛን ስትፈልጉ ደግሞ ያው በውስጥ አናግሩን፣ ያለውን ነገር እንነግራችኋለን ማለት ነው እና አሁን ወደ ፍራሹ ሂድ እና ይሄ የፍራሹ ልብሱ ደግሞ ያው እንደምታዩት በጣም ቆንጆ ሆኗል ማለት ነው። ይሄ የፍራሽ ልብስ አሰራሩ የተሰራው ከዚህ አካባቢ በጎማ ሆኖ ከዛ በስከ ውስጥ ደግሞ በማሰሪያ ነው ይህን ያደረግንላት። ዚፑ ብዙ ጊዜ ቶቶሎ ነው የሚበላሸው ና ያው አያምረም ቶሎ ነው ዚፑ የመበላሸት ባህር ያለው ማለት ነው። ያን እንዳይሆንባት እኛ ያው በጎማና በማሰሪያ በማሰሪያ አድርገን ነው የሰራንላት ማለት ነው እና አንድ ሺ ሶስት መቶ ሀምሳ ብር ነው የአንድ ፍራሽ ልብስ ዋጋ ሶስት መቶ አንድ ሺ ሶስት መቶ ሀምሳ ብር ነው በአጠቃላይ የፈጀው አራት ሺ ሀምሳ ብር ነው ማለት ነው። ይህ ደግሞ ያው ትራሱ ነው እንደምትመለከቱት የትራስ ልብስ ነው። በጣም ነው የሚያምረው። በጣም ቆንጆ ሆኗል። በጣም ቆንጆ ነው። ይሄም እንደዚሁ ያው ተመሳሳይ ነው። የትራስ ልብሱ ደግሞ አንድ የትራስ ልብስ ዋጋ አራት መቶ ሀምሳ ብር ነው የሚሰራው ማለት ነው። ያው አራት መቶ ሀምሳ ብር ነው። አምስት ሺ አራት መቶ ብር የአስራ ሁለት ትራስ ልብስ የአንዱ ትራስ ዋጋ አራት መቶ ሀምሳ ብር ነው። በአጠቃላይ አምስት ሺ አራት መቶ ብር ነው የፈጀው። ቤቢው ያው ይሄን ይመስላል እንደምታዩት ነው። ይሄ በጣም ነው የሚያምረው በጣም ቆንጆ ነው። ቤቢው እንትኑ ትራሱ እዛው ስላላት እኛ የሰራንላት ትራ ልብሱን ብቻ ነው ማለት ነው። ልብሱ አንዱ የቤቢ ልብስ የሚሰራው በ ሁለት መቶ ሀምሳ ብር ነው። አጠቃላይ አንድ ሺ ነው የፈጀው የአራት የቤቢ ልብሶች ነው የሰራንላት ማለት ነው ያው እንደምትመለከቱት በጣም ቆንጆ ሆኗል። የፍራሹም የምንጣፉም ማች ከለሩ ማች ስላደረገ በጣም ቆንጆ ሆኗል ማለት ነው፣ ያው እንደምትመለከቱት ቆንጆ ነው እና እንደዚህ ቆንጆ ቆንጆ የትራስ ልብስ እና የተካያ ልብስ፣ ምንጣፍ፣ የተለያዩ የቤት መፍረሻዎች እና መጋረጃ ምናምን የተለያዩ እንደዚህ የመፍረሻም ሆነ የቤት እቃ በቃ የተለያዩ እቃዎች ሊሆኑ ይችላሉ። ከፈለጋችሁ በውስጥ ልታናግሩን ትችላላችሁ። እና ደግሞ ቻናላችንን ላይክ ሸር ሰብስክራይብ አድርጉ አበረታቱና እዘዙኝ። አስራ ዘጠኝ ሺህ ዘጠኝ መቶ ሀምሳ ብር የፈጀው የመፍረሻ ልብሶችና ምንጣፉ ነው። አስራ ዘጠኝ ሺህ ዘጠኝ መቶ ሀምሳ ብር ሀምሳ ብር የፈጀው ይሄን ይመስላል ማለት ነው። እንደምትመለከቱት በጣም ቆንጆ ነው። ቤቷም ሂዶ በጣም ቆንጆ እንደሚሆን ያው ተስፋ አደርጋለሁ እንግዲህ እዚህ ላይ እንዳያችሁት ቆንጆ ሆኖ መቼም ቤቷ ሲሄድ የበለጥ እንደሚያምር አልጠራጠርም። እንደዚህ ኮተት የሌለው ይሄ ኮተት ውስጥ ሁኖ እንደዚህ ካማራ ቤቷ ጽድት ካለ ቤት ገብቶ ያው ቆንጆ እንደሚሆን ተስፋ አደርጋለሁ። እናንተም ቆንጆ ቆንጆ ልብሶች እንዳያመልጧችሁ በውስጥ አናግሩ በ ዜሮ ዘጠኝ ሀያ ሰባት ሰላሳ ስምንት ሰላሳ ሁለት ሰላሳ አራት ልታናግሩን ትችላላችሁ። የተለያዩ የቤት እቃ መፍረሻ፣ በቃ የተለያዩ አስቤዛዎች፣ ምንም ሊሆን ይችላል። ልታዙን ትችላላችሁ ማለት ነው። እኛም በታማኝነት ወደ እናንተ እናደርሳለን።